ሰላም ሰላም! ውድ የሉል ባህሪ ተከታታዮች እንደምንዋላችሁ እንደምናመሻችሁ። የዛሬ ዛሬ ፕሮግራሜን በአማርኛ እጀምራለሁ። አንዳንድ አጫጭር ዜናዎችን ማሰማት ተዘጋጅ ያለው መሀል ላይም በትግርኛ እንደሚ አቀርብላችሁ እገምታለሁ። እሺ እንግዲህ አሁን በዚች ዜና አጭሯ ዜና የይቅርታ በተሳሳተ መልእክት መልእክታችን በማሳለፋችን የሚለው ጋዜጠኛ ወይም ዩቱበር ኢትዮጵያዊው በጣም ደስ የሚል ነው። ሁላችሁ በጠዋቱ የዜና እወጃችን የኤርትራና የኢትዮጵያን ጉዳይ አስመልክቶ አንድ መረጃ አስተላልፈን ነበር። እርሱም የኤርትራው የውጭ ጉዳይ ሚኒስትር ኡስማን ሳላህ ከአሜሪካው ከዶናልድ ትራምፕ መልእክተኛ ጋር ባደረጉት ውይይት በቀይ ባህር ጉዳይ ከኢትዮጵያ ጋር ለመወያየት ወይም ለመደራደር ዝግጁንም በማለት ገልጸውላቸዋል፣ በማለት በአዲስ አበባ የኤርትራው ኤምባሲ ተወካይ አቶ ቢንያም በርሀ ገለጹ የሚል መረጃ ነበር። መረጃውን በዋነኝነት ያሰራጩት መንግስታዊ መገናኛ ብዙሀን ናቸው። የኢትዮጵያ ነገሩ ደግሞ ድርድር የሚል ነገር ስለነበረ ትክክለኛ ዜና መስሎን ነበረ። ያጋራ ነው። በጠዋቱ ላይ የድርድር ጉዳይ ስለሆነ ሁለተኛ የመንግስት መገናኛ ብዙሀን አወሩት። ከተ አዎ ወንድም አለ ምን ትጠብቃለህ? ክብል ጭግናማ ሀቀኛና መሬት ላይ ያለው ሊናገሩ እንደማይችሉ ማወቅ ይገባህ ነበር። ቢሆንም ግን የማይሳሳት ሰው የለም። ስህተቱ እንኳን በጣም ትልቅ እና ለኢትዮጵያውያኖች ተስፋ ሰጭ፣ ለኤርትራውያኖች ደግሞ የሚያናድድ ዜና ስለነበር በጣም ጥሩ ነው ብዬ መግለጽ አልፈልግም። ነገር ግን አጣርቶ ዜና መስጠት በጣም ጥሩ ነው። ታማኝ ያደርግሃል። ሰው በደንብ እንዲከታተልህ ይገደዳል እንጂ ከብልጽግና ቀጥታ ከመጣሁማ፣ ብልጽግናማ አይናችን እያየን የብልጽግና የፌዴራል ሰራዊት በፋኖ ቂጥቂጡን እየተመታ እያለ እያሸነፍን ነው። የእኛ ሰራዊት እንደዚህ ነው። የእኛ ሰራዊት ዓለም ለራሱ ብዙ ሀገሮች እየጠየቁን ነው፣ ልናስለጥንላቸው ምናምን፣ ይህ የተባለ የሚወራው ነገር እየሰማህ ነው። ከሆኖቱ ይልቅ ሐሰቱ የሚበዛው ብልጽግና አምነህ እንደዚህ አይነት ወሬ ቢስ የሆነ ወሬ ይዘህ መምጣትህ ብዙም ደስ አይልም። ነገር ግን ያው የሆነ ሆኗል። ካሁን በኋላ ግን ትምህርት ይሆናል ማለት ነው እንጂ እኛማ እኮ እናውቃለን፣ አንተም ታውቃለህ፣ ብልጽግና የሚያውቃል። አሜሪካም ይሁን አረብ ሀገርም ይሁን ኤሮፓውያንም ይሁን ለኤርትራ ስለ ባህርዋ ከበሻሻ ህፃን ሰባተኛ ክፍሉ ጋር ቁጭ ብላ የሚያወያያት ነገር ምንም ነገር እንደሌለ መታወቅ ያለበት ሆኖ ይሰማኛል። መደራደር ሳይሆን በክብር በሥነ ሥርዓት እንደ ሁሉም ዓለም ባህራችሁ ለስራ ያስፈልገኛል ተብሎ ተጠይቆ የሚከፈለውን እየተከፈለ እናንተም ስሩባት አላችሁ፣ እኛም ያው እናሰራቸዋለን ማለት መስጠትና መውሰድ ካልሆነ በስተቀር ይሄ ባህር ያስፈልገናል እኛ ሞታ ሀያ ሚሊዮንን አንድ ሚሊዮን ሰራዊት አለን፣ ድሮኖች አሉን፣ ሄሊኮፕተሮች አሉን፣ ታንኮች አሉን፣ መድፎች ምናም ምናም የሚባል እቃ እቃ ጨዋታቸውን ቢያቆሙ በጣም ጥሩ ነው። ብታቆሙ በጣም ጥሩ ነው። ምክንያቱም ለአመታት፣ ለአመታት ሊሰራ ያልቻለው ነገር ለዘመናት ብንለውም አልዋሸውም። ከኃይለ ሥላሴ ጀምሮ እስካሁን ምን ያህል ተሞከረ ነገር አለ። ስለዚህ የማይሆን ከሆነ አይሆንም። በኃይል አድርጓለሁ የሚል ከሆነ የመሻሻ ልጅ ደግሞ ያው እንግዲህ መንገዱን ጨርቅ ያርግለት እና ይምጣ እንደ አባቶቹ ያው ሰፈሩን ና ይዘዋለን ቀጥል ተባለ። ይሄ ነገር ወደ እውነት ይጠጋል የሚልም ነገር ነበረ። ድርድርም ስለሚመለከት የሆነ ሆኖ ይህን ዜና በተመለከተ አቶ ቢንያም በርሄ፣ በአዲስ አበባ የኤርትራ ኤምባሲ ተወካይ፣ ዜናው ፌክ ኒውስ ነው ብለዋል። እንደምትመለከቱት ውሸት ነው። ኤርትራ በባህሯ በመሬቷ በአየር ክልሏ ላይ አሁንም መቼም ቢሆን አትደራደርም ብለዋል። ስለዚህ ጠዋት የተላለፈው መረጃ ዲስቶርትድ ሆነ ነው ሆነ ብለው አሳስተውናል ማለት ነው። የሆነ ሆኖ እኔም የተሳሳተ መረጃ ስላቀረብኩ ከተጠያቂነት አላመልጥም። ስህተቱ የእኔም ጭምር ነው። ከሚመለከተው አካል ክሮስ ቼክ ማድረግ ነበረብኝ። ጉዳዩ የድርድር ነው በማለት እንዲሁም መንግስታዊ መገናኛ ብዙ ዘግቦታል በማለት ትክክለኛ መስሎን ነበረ። ሆኖም የኤርትራው አምባሳደር ስህተት ነው፣ ፌክ ኒውስ ነው ብሏል። ዜናው በዚህ አግባብ ይስተካከል። ለተፈጠረው ስህተት አድማጮችን፣ ተመልካቾችን ይቅርታ ጠይቃለሁ። ጥሩ ነው፣ ደስ የሚል እግዚአብሔር ይባርክህ። ቅንናህን ይልህ የበሻሻ ልጅ ደሞ ካንተ ተምሮ ስህተቱን ይቅርታ ቢጠይቅ ይቅርታ ከተባህል በኋላ ምንም የሚመጣ ነገር የለም ከይቅርታ በላይ ምንም ትልቅ ነገር የለም ምክንያቱም እኛ ሰዎች ፍጡራን ነን መሳሳት ደግሞ ከኛ ጋር የተፈጠረ ነው። ሰው እስከሆኑ ድረስ ተሳስተው የሚያሳስቱ ወይም ሆን ብለው ሰውን ለማሳሳት የሚያደርጉ እንዳሉ ይሄ መገመት አያቅትህም። መቼም ከአሁን በኋላም እንደሚያጋጥም ማወቅ አለበት ብዬ ነው ማምነው እና ለመላው የክርስትና እምነት ተከታዮች በሙሉ በጠዋቱ የዜና አውቀጥዬ ደግሞ የትግራይ ጆርናሊስት ወይም አክቲቪስት ባቀረበው ዜና እንዴት ደስተኛ ወይም በጣም እንዳስገረመው የኮሎኔል ታምራት ማሞ ስለ ትግራይ እና ስለ ኤርትራ የበሻሻ ልጅ የሆነ ይሁን ነገር ተንኮስ ብለው ጦርነት ቢጀምር እኛ እንለቀውም የሚለውን ነገር በጣም ያስገረመው ይመስላል። ግን በትክክል እንደሱ ነው ደግሞ መሆን ያለበት። ምክንያቱም የበሻሻ ልጅ እኛም ይሁን የትግራይ ተወላጆች ወይም ትግራይ ሕዝብ ሊያጠፋ ከመጣ ያው አማራ ፋኖ አይለቀውማ። ቤት ይለፍ የሁላችንን ጠላት የሆነው ተባብረን ሶፎር ማስያዝ ብቻና ብቻ ነው ማድረግ ያለብን ብዬ ነው የማምነው ይኸው እንስማው እስኪ የጀራ ተፈራ ማሞ መልእክት ግን ለብልጽግና በእውነት ራስ ምታት በጣም እንዴት ብሎ እንደሚገለጽ አላውቅም አላውቅም ግን እውነታውን ለመነጋገር ከዚህ በኋላ እኛ እያለን የኤርትራንና የትግራይ ህዝቦች ብልጽግና ሊያጠቃ አይችልም። ካጠቃም ዝም አንለው። ይሄ መታወቅ አለበት። በየተራ በየተራ ስሜነኞች እየተመጡ አይቀጥሉም። ስለዚህ ይሄ ምንም እኛ እድል አንሰጠውም። እኛ እድል አንሰጠውም። ከዚህ በፊት የተደረገው ከመጠን በላይ ነው። እኛ በሌላ መንገድ ነው እነሱ በየተራ ታርጌት አድርጎ ዓላማ አድርጎ በየተራ እየጨፈጨፈነ አይናችን እያየ በእኛ በኩል ዝም አንለው ይህን አውቆ ነው ሲገባ ይህን አውቆ ነው ከኋላው እንደምንከመርበት አውቆ ነው ወደዚያ ሊያደርገው የሚችለው ስለዚህ እነሱ እየተጨፈጨፉ እነሱ እየተመቱ እኛም እስከሚደርስ እንደማንጠብቀው እሱም ያውቀዋል እኛም እናውቀዋለን እውነታው ይሄ ነው አንዱ ላይ የሚደረግ ምት በቀጥታ አካላችን እንደተመታ አውቀን ነው በዛ ነገር ላይ እርምጃ ምንወስደው። ይህን አውቆ ነው መግባት ያለበት። ትክክል። አብሮ መስራቱ ሁል ጊዜ ጥሩ ውጤት መስጠት ይችላል። እና የበሻሻ ልጅ በቀኝ በግራም፣ በኋላው በፊቱም ተከቦ እያለ ይህንን ነገር ማድረግ ይችላለሁ የሚል ህልም ካልሆነ በስተቀር እውን ሊሆን እንደማይችል እርግጠኞች ነን። እኛ እንደ ኤርትራውያን ያኛውም ይከልክል፣ ያኛውም ይተባበር፣ ምን ይሁን፣ እኛ ከመተባበር ወደ ኋላ እንልም። አሁን ምክንያቱም የቀረ ነገር የለም። ይሄ ሰውዬ አቢይ አህመድ የሚባለው ለኢትዮጵያ ማይረባ፣ ለጎረቤት ሀገሮችም ማይረባ፣ ለእኛ ደግሞ በበለጠ አይኑ ባህራችን ላይ ያሰፈረ ቡዳ፣ የቡዳ ልጅ መወገድ እና መወገድ ብቻ ነው አማራጩ። ስለዚህ መተባበር፣ የተባበረ ክንድ ጠላት አይደርሰው። ስለዚህ አይዟችሁ ፋኖ ነው አንተ ደግሞ አንተ ጀግና ሚስት ጀግና ስለሆናችሁ እንግዲህ አይዞኝ ማለት ነው ያለብን። አይዞኝ እንላለን ተባብረን፣ ያው ሰላማችን ማምጣት አይቀሬ ነው። አሁን ወደ ቀጣዩ ፕሮግራሜን ልወስዳችሁና ይሄ ደግሞ የድሮ የ ደርግ የነበረ አምባሳደር ነው። የድሮ አምባሳደር በደርግ ጊዜ በጣም ስለ ደርግ ስለ ሰራዊት ስለምናምን ሁሉም ነገር የሚያውቅና አንዳንድ ምሁሯች ከሚያወሩት ወይ ከሚተነትኑት ደግሞ አንዳንዶቹ በጣም በጣም በጣም በጣም መኖር በህይወት መኖር የሚገባቸው ሰዎች ኢትዮጵያ። እኔ ይህንን ሰው የሚያሳያቸው ደረጀ ነው፣ ደጀኔ ነው፣ ደረጀ መሰለኝ። ኢንጂነር ደረጀ ደጀን የሚባለው በጣም ኢትዮጵያ ከስራለች። ያንን ሰው ሞቷል ምናምን ሲሉ ሰምቻለሁ። ትክክል ነው አይደለም አላቅም። በህይወት ካለ እሰየው፣ ከሞተ ደግሞ ያው እንግዲህ እግዚአብሔር በቀኝ እጁ ይቀበለው ብቻ ነው ምለው። በጣም ስማርት የሆነ ሰው እንደሱ አይነቱ ሰዎች ኢትዮጵያ ውስጥ ቢኖሩ ኖረው ኢትዮጵያ ይህኔ እንደዚያ ትጨማለቅም ነበር፣ በልጆቿ ተከብራና ተደፍራ ትኖር ነበር ግን በየዓመቱ የመጣው ሱሪ አውላቅ የሆኑ ኃላፊዎች ህዝባቸውንም ሀገራቸውንም ጎረቤታቸውንም እያዋረዱ መኖር የሚፈልጉ ራሳቸው ግን እንደ ንጉስ እና እንደ እንትን ሰው እየተጎነበሰላቸው ሊሄዱ የሚመኙ ጅቦች ይኖርባታል እቺ ኢትዮጵያ የምትባለው። ስለዚህ በጣም የሚያሳዝን ነው። በእውነት ከዚህ ዓለም ተለይቶ ከሆነ በጣም በጣም በጣም ኢትዮጵያ አንድ ታላቅ ሰው አጣች ብዬ ነው የምገልጸው። ወደዛ ልወሰዳቸው ብዙ የኢትዮጵያዊ ደም ፈሷል። ያ አይደለም። ይሄኛው ዶክተር ካሳ ከበደ ከፍተኛ የደርግ አምባሳደር የነበረ ነው አትገነጠሉም ብሎ የታገለ ወገን ያሰለፈው ምናልባት በአብዛኛው ደግሞ ፍሬ ነገሩን ያልተረዳ ኢትዮጵያዊ ነው። ያን ያክል ህዝብ ባለቀበት ባለቀበት ጊዜ ብዙ ቅስቀሳ፣ ብዙ ፕሮፓጋንዳ ተካሂዷል። ከሞተ ወገኑ በተጨማሪ ቅስቀሳው ደግሞ ቂም እንዳያሳድር አስገድዶታል። በሌላው በኩል ያየንም እንደሆነ እንደዚሁ ነው። ኤርትራውያኑ ሲገሉ ብቻ አይደለም የኖሩት። እነሱም ሞተዋል፣ እነሱም ቆስለዋል፣ እነሱም አካላቸው ጎለዋል። በዛም በኩል ቂም አለ። ግን እውነታውን ንቀበል በሚባልበት ጊዜ ወደንም ጠላንም ዛሬ ኤርትራ ነጻ ሉዓላዊ መንግስት ሆናለች። ለምን ተገነጠለ ምናምንም፣ እንግዲህ የማድረግ አቅም የሚባል ነገር አለ። ያንን የተደረገውን ነገር ዛሬ መለስ ብለን ልንለውጠው አንችልም። ያንን የማድረግ አቅም የለንም። ያለን አቅም ለመልካም ጉርብትና፣ ለሰላም፣ ለጋራ ብልጽግና አብረው መቆም ነው እና ይህን የሚያደርጉ ወገኖች እንዲበረታቱ ያስፈልጋል። እኛም ከራሳችን ጋራ ተነጋግረን ሕሊናችንን መርምረን ይህን የማናረግበት ምክንያት የለም። ኤርትራም በእርሻ መሬት አሰብን ትለውጣለች ተብሎ የሚታመን ከሆነ ዘዝ ኖ ፕሮብሌም መንግስታት እስከተስማሙ። ነገር ግን ኤርትራ የእርሻ መሬት የሚለው ይህ ተራ ወሬ ነው። ለመኖር የሚያስችል እርሻ መሬት አላቸው ማን እስራኤል ያለ አንዳች እርሻ መሬት በበረሃ የኖረች ሀገር ናት። እኛ ብዙ መሬት አለን የምንለውጠው ይሄ ስለ ራስ ያለ የተሳሳተ ግምት ነው። የእርሻ መሬት ቢኖረንም በዘላቂነት ከተረጅነት መውጣት አልቻልንም። አንድ የአንድ ያንድ ክረምት ወቅት ዝናብ በቆመ ቁጥር ኢሚዲየትሊ የልመና ኮሮጆ የሚዘረጋ አገር ነው። ስለዚህ ስለ ኤርትራ መሬት ማጣት አለማጣት ማውራት የለብንም። ስለዚህ እኔ ከሆነ የሚከለክል ነገር የለም። እንኩ በነፃ መልሰንላቸዋል ብለው ሊሰጡ ይችላሉ። ይህንን ተስፋ ማረግን እንደ አካዳሚሽያን ይህን ተስፋ ማድረግ እንደ ፖለቲከኛ ጅልነት ነው። ኢት አጉል ህልም ነው። ይሄ አጉል ህልም ነው። አገራት መሬት ሲፈልጉ ለመሬት ሲጋደሉ ነው እንጂ መሬት ጥንትና አላስካና ምናምን ተሸጠዋል። ኦኬ ወር ሞሪን ዳት በዛ ዘመን ላይ አይደለም። አሁን መሬት አለኝ አምጡ የሚል ነው እንጂ እንኩ መሬት የሚል መንግስት ይመጣል ብዬ አላስብም። ይህንን ደግሞ በጣም ከሰማይ የራቀ ተራ ቅዠት ተስፋ አድርጎ ለብሔራዊ ችግር እንዳንድ አማራጭ አድርጎ ማውራት አጠቃላይ ችግሩን በጣም በወረደ ደረጃ መመልከት ማለት ነው። ስለዚህ እሱ መተው ነው የሚሻለው። ያለ አሰብ ሰርቫይቭ ማድረግ እንችላለን ይችላልን አገር የሚዘርፍና የሚያጠፋ ኃይል ባይኖር ኖሮ ያለ ወደብ ማድረግ እንችላለን። ትሩ ኢትስ ቢግ ትልቅ የሆነ ጉዳት ነው እንደ ሀገር ለደሃ ሀገር ደግሞ በቡሃ ላይ ቆረቆር እንደ ማለት ነው። ግን ስቲል ዊ ካን ዊ ካን ሃቭ አ ዊ ኩድ ሃቭ አ ዲሰንት ላይ ሜቴክ ምጥጥ አድርጎ የበላውን ገንዘብ ለብሔራዊ ልማት አውለ ነው ቢሆን ኖሮ የተሻለ ሁኔታ ውስጥ እንሆን ነበር። ስለዚህ ያለ ወደብ መኖር አይቻልም የሚለው ይህስ የማይሆን ትርክት ነው። ነገር ግን በህጋዊ መንገድ ልናመጣ የምንችልበት ምንም እድል የለም። ስለዚህ አሰብንና የህዝቡን ናሽናሊስት ኢንትረስት እየኮረኮሩ የፖለቲካ ፈረስ ላይ ያደረጉ የሚፈልጉ ሰዎች ዘይ ካምፕሮሚስ ሄቨንስ። ግን ጦርነትና እልቂት ሲመጣ እነሱ አይገኙም። ስለዚህ እንደዚህ አይነት መጃጃል ውስጥ እኛም እንደ ዜጋ ሰፊውም ህዝብ እንደ ህዝብ መግባት የለበትም። ለእልቂት የሚሆን የጦርነት መልመላ ሲመጣ የሄደ የሚሞተው ማን እንደሆነ እናውቃለን። ስለዚህ ይሄንን ጨካኝና ተራ የፖለቲካ ትርፍ ላይ ያለመ አስተሳሰብ መዋጋት ያ ትክክል መዋጋትና መዋጋት ብቻ ነው ያለባቸው። የደሃ የገበሬ ልጅ እየሄደ የሚታጠፍበት የሚሞትበት የሚቆስልበት የሚሰነክልበት ለምን ተብሎ ነው ነገሩ? ምከረው ምከረው፣ እምቢ ካለ መከራ ይምከረው ነው የሚባለው። እንደ እናንተ አይነቱ አስር እንኳን ቢሆን ብታገኝ ኖረው ኢትዮጵያ በእውነት ይህንን የመሰለ መከራ አላገኘች። ምክንያቱም ሁሉ ባንዳ ሆነ፣ ሁሉ ወዳዳሪ ሆነ። ምን ይደረግ፣ ያሳዝናል። በጣም ነው የሚያሳዝነው። ለከንቱ መጥፋት ለምን ተብሎ ነው ይሄ ሁሉ ያለ። ባህር መኖር አንችልም። ሀያ ሰባት አመት የባህር ሽቶም አልነበራትም ኢትዮጵያ እንዴት ኖረች? ትኖር ነበር እኮ ሀያ ሰባት አመት። አሁን ግን ወንድነቴን አሳያለሁ ተብሎ ነው። አሁን አይዞ ተብሎ በሚሸለመው እና በሚሰራለት የንጉስ ነገስታት ቤተ መንግስት በቃ አሻፈረኝ። ባህሩም የኛ ወደብም የኛ እረተው እረተው ባካችሁ! የኢትዮጵያ ወጣቶች ወደ ሰሜን የሄደ እንደማይመለስ ጠንቅቃችሁ ነው የምታውቁት። የማታውቁ ከሆነ ለሚያውቁ አባቶቻችሁን ጠይቁና ህይወታችሁን አሉ ነው የምትረቡባት ቢሆንስ ባልከፋን። ምንም የምትረውብበት ነገር የለም። እዛ ሄዳችሁ ብትሞቱ፣ እዛ ሄዳችሁ ብትማረኩ፣ እዛ ሄዳችሁ ብትጠፉ ግድም የለውም። የበሻሻለች የሚያስፈልጉትን ይዘዋል፣ የሚያስፈልገው ቦታ ይዘዋል። ያለ አዲስ አበባ ምንም ስለ ኢትዮጵያ ሀሳብም ይሆን ጭንቁም የለውም። እናንተ ለምን ብላችሁ ነው የምትጠፉት? እያየን እያየን አይኑም በጨው ዋጦ ጀነራሉም፣ ሚኒስትሩም፣ ካድሬውም ምናምኑም እያሸነፍን ነው የሚባለው ነገር እኔ በጣም ነው የሚገርመኝ። እና ፕሌስ ፕሌስ የኢትዮጵያ ህዝብ፣ ለራሳችሁ አስቡ። ለራሳችሁ ማሰብ አለባችሁ። ሕይወት ውድ ነው፣ ሕይወት ውድ ነው እና ማድረግ ያለባችሁን ወደ ጦርነት መግባት አንፈልግም፣ መኖር እንፈልጋለን። ይሄ ሁሉም የሚዋሽ ያለው የሻሻ ልጅ እናንተን እሳት ውስጥ ማግዶ እሱ ፖ በፕሪቫት ፕላን ወደ ፈለገው እንደሚጓጓዝ አትጠራጠሩ። ስለ ራሱና ስለ ግሩፑ፣ ስለ ብልጽግናው እንጂ ስለ እናንተ ሀሳብ የሚባልም የለውም። ስለዚህ ምስኪን የገበሬ ልጅ እና የደሃ ልጅ የጥይት ማቀዝቀዣ አቶሆን አደራ። እያያችሁ ነው አሁን ምን እየወረደ እንዳለ። ፋኖ ስልሳ ኪሎ ሜትር ብቻ ነው የቀረው። አራት ኪሎ ገብቶ ቁጭ እንዴል። ፋኖ ኮ ወንዳ ታኮ ነው። ገና ያጸዳሃል። የባሻሻ ልጅ ቀን ተዳርሰዋልና፣ ያው እንግዲህ የፋኖ ነው እንድል ያሰማን። ባጭሩ እያልኩኝ የዛሬ ያዝኩላችሁን ፕሮግራም እዚህ ላይ እቆጫለው። በጣም ነው የማመሰግነው። ሼር ላይክ፣ ሰብስክራይብ ማድረግ አትርሱ። ከዚህ ሙዚቃ